ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ። ሰላማችሁ ይብዛ። ደህና ነኝ። እናንተ እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተወደዳችሁ የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንግዲህ የሙባረክ አያልቋችሁም። ያው ሰሞኑን ቢዚ ነኝ፣ ከዛ ላይ አሞኝ ነበረ እንደነገርኳችሁ ሰምንት ሙሉ ምናምን ለሳምንት አሞኝ ነበረ ማለት ነው። በዛ ምክንያት ነው የጠፋሁት እንግዲህ ማለት ነው። ምክንያቱም አሞኝ ተይቼ ቪዲዮ ለመሥራት ብለ ማለት ነው በጣም ትንሽ ይከብዳል ና ለዛ ነው ጠፍቼ የነበረው ማለት ነው። በተረፈ እንግዲህ ያው ከተሻለኝ ደግሞ ጠግረራ ላይ ነበርኩ እንትን አላችሁ ሌላ ማጋዥ ምናምን መቶልኝ ነበር እና እነሱም ጋር ምናምን እንትን እያልኩ ነበር አላችኋለሁ። ያው እንግዲህ ወዲያ እመጣለሁ፣ ተስፋ አደርጋለሁ። በምንም በምን እያልኩኝ ማለት ነው። አንደኛ ሸበካ ብዙ አይመችም። ምን የሸበካው ማለት ነው ዋይፋይ ብዙ እንትን አይልም እየሰራልኝ አይደለም፣ እና ለዛ ነው እላችኋለሁ፣ ቶች እየጠፋሁት ማለት ነው። ከዛ በተረፈ ደግሞ ኤድ ሙባረክ እያለሁኝ ማለት ነው። ኢድ ሙባረክ ኢድ ኩምባረክ አላይኩም ማሊና ብያለሁ ማለት ነው። እንግዲህ ስንት ቀኑ እንዳስሰነ ይመችም፣ ያው ሶስት ቀን ድረስ ይባላል አራተኛ ቀን አምስተኛ ቀን እንዲሆን ብቻ እንዳደርጉት እንግዲህ ስላላችሁ ነው። እና እንዴት ነኝ እንዴት አምሮብኛ ነው። በነገራችን ላይ አንደኛ አሁን ጧትም ስለሆነ ትናንት ገልፌንም ራሱ አልጨረስኩም። ሰውነት የራሱ በጣም እንትን እንዳለ ነው እንደተቀየረ ነው ማለት ነው። እና ደግሞ ብዙም እንትን አላልኩም። ተደናነኛ አልሀምዱሊላህ ማለት ነው። ቡና እየጠጣ ነው። በነገራችን ላይ በሚጠጣ ያው ቁጭ ሰርስቲ ትንሽ ላውራቸው ማለት ነው እስቲ ቆይ ብዬ እና ወዶች ወላህ ምን እንደሆነ ራሱ ዩቲዩቡን አላየሁትም። ሰዓትም እየቀነሰ ነው። ሲጀመር ከወደ 3 ሳምንት ምናምን ሰዓት እየቀነሰብኝ ነው አላህ አለም እ ትንሽ ልበል እያልኩኝ እሱ እዙ ግዝቅዝቅዝቅ እያለው ነው ማለት ነው። አላቅም እንደሆነ እላችኋለሁኝ፣ ውዶች፣ ውድ ቤተሰቦች እና ደሞ ለቤት አዲስ ሲሆነቸው ቤተሰብ የሆኑ እና ማለት ነው ድረስ እናው ከጓደኛ ምቀኛ፣ ከጎረቤት ነገረኛ አላህ ይጠብቃችሁ ማለት ነው። ጓደኛ ሲባል በጣም ብዙ ነገር አለው። ወይም ደግሞ አብሯችሁ ሀበሻ ጋር ምትሰሩ ግን ማለት ነው እንዴት እያላችሁ ነው የሚችሉት? በአላህ እንዶ ከስንት አንድ ነው ወይስ እንደው ሁሉም ናቸው የተረገሙ ማለት ነው። ነገሩ ሁላችን ነው የምንበለው እንጂ ምን ወሽ ሁሉም ሁላችን ነው የተረገምንና سبحانك يا ربي እናንተ አብሮን የምንሰራውን ሰራውን ስራ በቃ ሌላ ነገር እሷ በቃ ከሁሉም ነገር ነፃ። አንድ ስራ ብቻ ከሰራች ስራ ዘወር ብላታይ። አንድ ስራ ብቻ ከሰራች ስራ ዞር ብላታይ። ይሄን ለአንቺ ብዬ ነው እንጂ ተኛ ደግሞ የሆነ ነገር ብርጭቋን ስራ ከመጣ ይሄን ለአንቺ ብዬ ነው እንጂ እኔ እኮ ማንሳት አልፈልግም። እኔ እኮ መስራት አልፈልግም ስራ አንድ ብቻ ነው ጽዳት ነው የምትሰራው ጽዳት ነው ተብላ የመጣችው በጽዳት ነው የመጣችው ግን እዛ ቤት እስካለ ድረስ ሁሉንም ነገር ነው እየሰራ ነው የምናየው እኛ የምናቀው ማለት ነው እና እንቻ አስለምደሳቸው መፈኛል ታዲያ አረብን እንዴት ነው ማስለምዳቸው ተራ አልሰራም ካልኳቸው ታዲያ እያወጡ አይደል እንደሚጥሩኝ እንዴ እንኳን አይደለም አመት ሁለት አመት ማደር ማለት ለስምንት ቀን ራሱ ያሳድሩ ምክንያቱም ይሄንን ሰርቻለሁ ይበቃኛል ብለን ምንትን የምንልበት ከሆነ ማለት ነው እና በሁሉም ነው ወይስ በእኔ ብቻ? ውድ ድሌ ነው ወይስ እኔ የልፋት ነው እንትን አላህ የፈጠረኝ እኔ ለልፋት ነው። ወላሂ ግራ የሚያገባኝ ነገር ማለት ነው። እና ወዳሂ በዛ በዛ ራሱ እዛ አጀዛ አጀዛ ስለሆነብኝ ለዛ ነው የተፋፋው ተስተዋል። ውዶች ፍቅሮች እና በጣም ነበር የሚያስጠላው። ብቻ እንግዲህ አልሀምድሊላሂ ከአንዳንድ ጊዜ በሽታም ሲመጣ ያው ለበጎም ይሆናል ወይም ደግሞ ለ ለፈተናም ይሆናል። ምክንያቱም አንዳንድ ጊዜ በጣም ሰባር ነው ነገር እንደ ወይ እና ወድችም ማለት ነው እንዴ ተፈጠረ እየቀረጽኩኝ ማለት ነው ቡኔን ልጆቹ የሚወጡት ሰባው ሮባ ምናምን እስከ ሀያ ድረስ ባለው ነው ማለት ነው ሰዓት ሰባት አስር ምናምን አካባቢ ደረሰው እና ሰዓት ሰዓት ሰባት አስራ አንድ ደ ደቂቃ ሁለት ሦስት ደቂቃው ነው የቀረው። ከሩብ ከሆነ አስራ አምስት ደቂቃ ሲሉ ነው የሚመጣው እራሱ ማለት ነው። ከዚያ የለው መልኳቸሁ ምክንያቱም የሆነ ነገር ሲመጣባችሁ ሁሉም ነገር ይጨማመርባቸዋል እና ማለት ነው። ጓደኛ ተብዬው አተኝታለኝ ማለት ነው እኔ የተነሳሁኝ ለራሴ ቡና ድረሳ ሰጪ እየጠጣሁ ነው ማለት ነው። እና አሁን እንግዲህ ወደ አንድ ሰዓት ቆይታ ነው ያንም ከነቀይ አንድ ሰዓት ከሀያ ምናምን ስምንት ሰዓት ከሀያ ምናምን መድረሰ እና ምን አሰብኩ ይመስላቸው አንዳንድ ጊዜ ራሴንም ትላለሁኝ ቢያንስ ሴትዮዋ አለመኖሯን አይታ ነው እርግጠኛ ነኝ እንጂ ሴትዮዋ ብትኖር ለዴ ቃላ ሰከ እንደተቀመጣትም ነበር፣ ግን ያንንም እያየች እራሷ ታደርጋታለች ማለት ነው። ልጆቿን አነ ልጆቿን አነ ልጆቹ ለልጆቹ ልጆቹ ነው ለብቻ ያደረገው ማነው? እሷ ለራሷ ተኝታ እያረፈች ማለት ነው። እና እኔ የመጣሁት ጽዳት ብቻ ነው፣ ለልጅ አልተባልኩም። እሺ እኔን ሁሉንም ስራ ምግብም፣ ልብስ ተቆሳም፣ እጥበትም? እኔ ያው የተደረደረውን ልብስ ልነግራችሁ አልችልም ማለት ነው። እና የሰው ልጅ አስተሳሰቡ እንደ አቋሙ ማማር፣ እንደ መልኩ ማማር አስተሳሰቡም ሲያምር ነበረ ማለት ነው። እና አላህ፣ ከአስተሳሰባችንን ሁላችንንም አንድ ያደርግልን። ምክንያቱም ቢያንስ ከባድ ነው ለነሱ እነሱ ነኝ እነሱን ለነሱ እንደዚህ ራሴ ነው እንትን የምለው ምክንያቱም ስንፍና የሚያመጣብኛል ይሄ ነገር፣ ስንፍና ነው። አብዛኛው ስንፍና ነው። ምክንያቱም ከማንኛውም ቦታ ላይ ብንወጣ የበዚህ በእዚያ ስራ በዚህ ባሁን በዚህ ቤት ስራ ላታገኝ ትችላለች። ምክንያቱም ከዚህ የበለጠ ብዙ ነገር ሊያረጓት ይችላል። ወን ቁጭ ብላ ተኝታ በስንት ሰዓት ትነሳና እንደገና ተነስታ አቁርስ ምናምን ብላ ነው ዘና ብላ ማለት ነው እንደ ለይነቱ ከንተው ዋገን ወላሂ፣ ቁርስ የቁርስ ሰዓት ነው ቆጣጣ በቡና ጨጓራን ተጣለ። ከዛ ደግሞ ስራ የነሱ ቁርስ ይደርሳል። የነሱ ቁርስ አብልቼ አላጥቼ እንደገና ምሳዊ ይደርሳል። ልብስ ተቆሳ ወንድ እንትንሳይ ሳይታጠብ እንትንሳይ ይሰራ፣ ሁሉም ነገር ይጨማመራል ማለት ነው። እና ለማንኛውም ስላስጠላኝ ነው ነገር አለም ቡና። እስኪ ለነሱ ልንገራቸው፣ ለቤተሰቦች እና ምን አይነት ቤት ነው የሚገጥማቸው ምን አይነት ስራ ነው የሚገጥማቸው ወይስ ደግሞ እንደዚህው የሚሰሩም ይኖራሉ? አሉ ይሉኛል ወይስ ምን ይሉኛል ብዬ ነው የሉም ይሉኛል ምናምን በቃ ነገር ወላሂ እንትን የሆነ ምስቁልቁል ያለን የሆነብኝ ወላሂ በጣም ከባድ ነው። እና አንዳንድ ጊዜ በሽታ ሲመጣ ደህና ነገር ይዞ ይመጣል፣ መጥፋ ነገር ይዞ ይመጣል ማለት ነው። እና እስተ ዛሬ እኔ ብቻዬን ስሰራብን ማለት ነው። አንድ ቀን ልብስ በስጦብኛ አይቀርም፣ ቢበዛም ከአንድ ቀን በላይ አላቆየውም